ሰላም አለይኩም ወራህመቱላሂ ወበረካቱ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሰሞኑ በመገነ ሰላም ተሳፋሪዎች ላይ የመኪና አደጋ ተሰዋት። በጣም በሚያሳዝን ሁኔታ፣ በጣም በሚዘገንን ሁኔታ ሬሳቸው በአምቡላንስ ወደ መገነ ሰላም መጥቶ ተቀብረዋል ማለት ነው። የሚያሳዝነው ነገር ህጻን ልጅ ሁላ ጥለው ይሄዳሉ። እንደማንኛቸውም ሰው አሟልተው ወደ ስደት ወጥተው ኑሮን ለማሸነፍ ነበር አላማቸው ባጭር ቀሩ። በቃ እና አብዛኛውን ተሳፋሪዎች ምንድን ናቸው ስደት ለመሄድ የሚያሟሉ ናቸው ማለት ነው። እነ ግማሾች ከባድ የአካል ጉዳተኛ ሆነዋል። ደግሞ የአካል ጉዳተኞች የሚያሳዝነው ነገር ቀላል የሆነ የአካል ጉዳት እንኳ አይደለም። ዓይናቸው የጠፋለ፣ እጃቸው የተሰበራለ፣ እግራቸው የተሰበራለ በቃ ቀላል የሆነ ጉዳት ወይም እንደዛ አካልን ለንሳ ጠፋ የሚድን ጉዳት አይደለም። በጣም ጉዳት የደረሰባቸው በጣም ነው የሚያሳዝኑት። እና ከድንገተኛ ዴጋ ላስባኑ ታላ በጥበቡ ይጠብቀን፣ ወጥቶ ተመቅረት አላ ይጠብቀን። ሂድማችንና ማሟታችንን ላስባኑ ታላ ያሳምርልን፣ አሄራችንንም ያሳምርልን፣ ደዋ ነው። እና እኔ አደጋውን ያየሁት በሜዳ አይደለም እዚሁ ነዋሪ ስለሆንኩኝ በቃ ወላሂ ብታምኑም ባታምኑም እኔ አደጋው ሲደርስ ራሱ ሜዳ ብላለው ገባው ነበር፣ አላየሁም ነበር ጭራሽ። እና አምቡላንስ ሲገባ ነው በቃ አምቡላንስ ብዙ አምቡላንስ ሲገባ እና ሲጮህ ከከተማ ውስጥ ምንድ ነው አምቡላንስ ብዬ ስጠይቅ፣ እንዴ ሰው ሞቷል እኮ በመኪና አደጋ ብለው የነገሩኝ ማለት ነው። እናም ደግሞ ጉዳታቸውን አሟሟታቸውን ምናምን እዚሁ የራሳቸው ቤተሰብ ስላለ አብዛኛውን ሰው ደግሞ የከተማ ነዋሪዎች ስለሆኑ እኔ የሰማሁት ማለት ነው።